በሀገር አቀፍ ደረጃ ለቴክኖሎጂ ልማት በተሰጠው ልዩ ትኩረት በአማራ ክልልም ዘርፈ ብዙ የሆኑ አገልግሎቶችን ለማሳለጥ ውጤታማ የቴክኖሎጂ ልማት ስራዎች እየተሰሩ ይገኛል። በተለይም የመንግስት ተቋማትን አገልግሎት አሰጣጥ በማዘመን ውጤታማነታቸውን ለማሳደግ የቴክኖሎጂ መሰረተ ልማት ግንባታና ሲስተም የማልማት ስራ እየተሰራ መሆኑ ተገልጿል። አሁን ያሉ ዳታ ሴንተሮችን አቅማቸውን የማሻሻል ወደ አንድ ማዕከል የማምጣት ከዛም አልፎ የሴኩሪቲና መሰል ስራዎችን መስራትና ማንኛውም ሲስተም ተለምቶ ወደ ዳታ ማዕከሉ ወይም ወደ ውሄ ማዕከሉ ሆስት ከተደረገ በኋላ የሚያስፈልጉ ክትትሎችንና የአሰራር ስራ ዝግጅቶችን እንዲሁም ቁጥጥሮችን በማድረግ በክልል ደረጃ ጠንካራና ና ሰፊ ስራ እየሰራ ነው። ከእነዚህ ውስጥ ብዙ ሲስተሞችን እስከዛሬ የተለሙትን አሁንም እየተለሙ ያሉት ሲስተሞችን ወደ ዳታ ማዕከሉ እያስገባን ሲሆን ይህንንም የዳታ ማዕከል ከመሰረተ ልማት አኳያ ከሳይበር ሴኩሪቲ አንጻር አኳያ ና ከአገልግሎት ተደራሽነት አንጻር አስተማማኝ የሆነ ተደራሽ እንዲሆን ወይም አቬይላቢሊቲ የምንለውን እሱንም ከማረጋገጥ አንጻር ብዙ ስራዎችን እየሰራ ነው። እየለሙ ያሉት ሲስተሞች የመንግስትንም ሆነ የተገልጋዮችን ወጪ ጊዜና ጉልበት የሚቆጥቡ በማድረግ ዘመን ተሻጋሪና የእርካታ ደረጃን የሚያሳድጉ እንደሚሆኑ የገለጸው የክልሉ ኢኖቬሽንና ቴክኖሎጂ ቢሮ የለሙ ሲስተሞችን በበጀት አመቱ ማጠቃለያ ይፋ ለማድረግ ዝግጅት ማድረጉን አስታውቋል። የእነዚህን ሲስተሞች አልምተን ከጨረስም በኋላ የመንግስትን አስተዳደራዊ ወጭን የሚቀንሱ የተገልጋይን እርካታ የሚያረጋግጡ ወይም ደግሞ የሚጨምሩ እንዲሁም የተገልጋይን ድካም የሚቀንሱና ተጠያቂነትን በሚያሰፍኑ መልኩ በክልሉ ያለውን አጠቃላይ የቢሮክራቲክ ፕሮሰሶችን በማሳጠርና ተጠያቂነትን በማስፈን እንዲሁም የተሳለጠና የተናበበ የስራ ምህዳርን በመፍጠር ደረጃ ትልቅ መሰረት የሚጥሉ ሲስተሞችን እየሰራን ነው። እስከ ሰኔ 30 ድረስ በአብዛኞቹ ዘርፎች ላይ የተሰሩ ሲስተሞች ወደ መሬት ወርደው ተግባራዊ የሚደረጉበትን ሂደት መደላድል ወይም እድል ለመፍጠር ብዙ ዝግጅት አድርገናል። የቴክኖሎጂ ልማት እየተሰራላቸው ከሚገኙ ተቋማት መካከል አንዱ የሆነው የትራንስፖርትና ሎጂስቲክስ ባለስልጣን በበኩሉ ለረዥም ጊዜ ኋላ ቀር የነበረውን የአሽከርካሪዎች ብቃት ማረጋገጫ አሰራር የትራፊክ አደጋዎችን መቀነስ በሚያስችል ደረጃ ማዘመን መቻሉን ገልጿል። የትራንስፖርትና ሎጂስቲክስ ዘርፉ ለረጅም ጊዜ በጣም ጉልበት ጨራሽ በሆነ መንገድ አሰልቺ በሆነ መንገድ ይመራበት የነበረበትን ወደ ዲጂታል ከሰው ንክኪ የሆነ ስራዎችን ሊያቃልል በሚችል መንገድ በጋራ መስራት እንዳለብን በተቀመጠ እቅድ መሰረት በጣም በርካታ ስራዎች በክልላቸው ውስጥ ሰርተናል። ከሰራናቸው ስራዎች ውስጥ አንደኛው አሽከርካሪ እና ከተሽከርካሪ ላይ ጠንካራ ስራ መሰራት ከተቻለ ከ80% በላይ የሚሆነውን የትራፊክ አደጋ መቀነስ ይቻላል፣ በሚል አንዱ የማዘመን የቻልነው ዘርፍ ይህ ነው። በክልሉ የሚገኙ የአሽከርካሪዎችና ተሽከርካሪ አገልግሎት መስጫ ማዕከላትንም በማዘመንና በማዕከል ደረጃ ቁጥጥር በማድረግ አገልግሎት አሰጣጡ ላይ የነበሩ ብልሹ አሰራሮችን ማስቀረት ተችሏል ተብሏል። አማራ ክልል ወደ 14 የአሽከርካሪ ተሽከርካሪ አገልግሎት መስጫ ማዕከላቶች አሉ። እነዚህ 14 የአሽከርካሪ አሽከርካሪ ተሽከርካሪ አገልግሎት መስጫ ማዕከላቶች ከዚህ በፊት ዲጂታላይዝ አልነበሩ። አሁን ግን እዚሁ አማራ ክልል ውስጥ የባለስልጣን መስሪያ ቤቱ ላይ የ14ቱም የአገልግሎት መስጫ ማዕከላትን መረጃ ሴንትራላይዝድ አድርገን እየተከታተልን ነው ያለ ነው። በሁሉም ማዕከላት ላይ አንድ እጩ አሽከርካሪ የተግባር ፈተና ሲፈተን፣ የንድፈ ሐሳብ ፈተና ሲፈተን እዚሁ በማዕከል ላይ ሆነን ቸክ የምናደርግበትን፣ የአገልግሎት አሰጣጡ ላይ ብልሽት ሲኖር ወይም ችግር ሲፈጠር እዚሁ ሆነን መከታተል የምንችልበትን ስርዓት ዘርግተናል። በአማራ ክልል ትልልቅ ከተሞች እየተከናወነ የሚገኘውን የኮሪደር ልማት ተከትሎም የስማርት ሲቲ ፕሮጀክትን መተግበር በጀመሩት ላይ የዘመናዊ ከተሞች መመዘኛ ቴክኖሎጂዎችን ለማሟላት እየተሰራ ነው ተብሏል። የከተማ ዝመና ፕሮጀክት አካል የሆነው አንዱ የኮሪደር ልማቱ ነው። ቴክኖሎጂ የተሟላበት እና የቴክኖሎጂ ስራዎች ታሳቢ በተደረገ መልኩ የስማርት ሲቲዎችን ለመስራት ብዙ ጥረት እየተደረገ ነው። የሰርቪላንስ ሲስተም እና የሲቹዌሽን ሮሞዎችን ኮማንድ ኮንትሮል ሲስተሞችን መስራት፣ ስማርት ፖሎቹን። ሌላው አንደኛው የስማርት የከተማ ዝመና ፕሮጀክት አንዱ አካል የሆነው የዲጂታል አድሬሲንግ ሲስተም ነው። የዲጂታል አድራሻ ሲስተሞችን ከማልማት አንጻር ብዙ ጥረት እየተደረገ ነው።